ለውጡ በእያንዳንዱ ጓዳ ውስጥ የፈታቸው ጉዳይ በጣም በርካታ ናቸው። ወይም እኛ አልተናገርናቸውም ወይም እናንተ ማየት አልፈለጋችሁም። እናንተ ሲባል ደፍን ኢትዮጵያ ማለት ነው። እናንተ ብቻ አይደላችሁም። ልማት አለ። ይሄ ልማት ደግሞ ዓለምን እያስደመመ ነው ያለው። ባካችሁ አይናችሁን ግለጡ። ዓለም እኮ የተደነቀ ያለው በኢትዮጵያ ስራ። ምን ለምን ትገረማላችሁ? ከደሞዝ ግብር ቢቀንስ አላችሁ። መኪና ነጻ ቢገባ አላችሁ። ከዛ ደግሞ ደሞዝ ቢጨመር አላችሁ። አብሮ እኮ መምህር መኖር አቅቶታል አላችሁ። ከውጭ ሀገር መኪና ቢያስገባ አላችሁ። አብሮ አይደለም እውነታቸውን መኖር ተቸግረዋል ብዬ እንዳላስብ መኪና እንድናስገባ ደግሞ ዲዩቲ ፍሪ ይፈቀድልን አላቸው። ዘረኝነት ማለት በኦሮሚያ ብትወስዱት ጅማ፣ አርሲ፣ ወለጋ የሚባል በሽታ አለ። ወለጋ ብትሄዱ ሆሮ ቀይልለም የሚባል በሽታ አለ። ከወለጋ ይመጣ ጅማ ብትሄዱ ከጌራ ከምናምን ከሊሙ የሚባል በሽታ አለ። አያልቅም። እዛም ጌራ ከተገባ በኋላ አለው መምህራን ዩኒቨርሲቲ መኝታ ቤት በነፃ ስለሆነ ምግብ በነፃ ስለሆነ ኮምፒውተር ዩኒቨርሲቲ ስላለ ጊዜ ስላለው ተማሪ ያን የእውቀት ማድ የሚገኝበትን ሪዝኒንግ የሚያድግበትን ተቋም ጽንፈኝነት እንዲሰራፋበት ውሸት እንዲስፋፋበት ስድድብ እንዲበዛበት እውቀት ሳይሆን ቅጥፈት እንዲፈበረክ አልፈቀድንም ወይ? አልፈቀድንም። በመንግስት ኢንተርኔት በመንግስት ኮምፒውተር በመንግስት ቢሮ ውስጥ ቅጥፈትና ውሸት እንዲሰለጥኑ አልፈቀድንም ወይ? መምህር የእውቀት አባት የተከበረው የተፈራው የተወደደው ሽማግሌው አስታራቂው የእውቀት አባትነቱን ጥሎ አልሸፈተም ወይ? አልሸፈተም። መምህር ስንቱ መምህር ኮመልስ ነበር። ይቅርታ የሚያስተምርኩ አሉ። ገብተው ወጥተው ሞክረው ሲያቅታቸው አሉ የተመለሱ የሉም። መምህር አይሸፍትም። መምህር ሽፍታን ክላሽ አስጥሎ ብዕር ያስይዛል እንጂ ብዕር ጥሎ ክላሽ አይይዝም። እናንተም ተበላሻችሁ ሽፍታውም ተበላሸ። የተበላሸ ሀገር መሆኑን ማመን ያስፈልጋል። ፋኖ ነው፣ በቲቪ አይታችኋል። ሽማግሌዎች ልከን ቄስ ሳይቀር አንበርክኳል። ባካችሁ ይቅር ከደሞዝ ግብር ቢቀነስ አላችሁ። መኪና ነጻ ቢገባ አላችሁ። ከዛ ደግሞ ደሞዝ ቢጨመር አላችሁ። አብሮ እኮ አይሄድም። መምህር መኖር አቅቶታል አላችሁ። ከውጭ ሀገር መኪና ቢያስገባ አላችሁ። አብሮ አይሄድም። መኖር ያቃተው እንዲህ ያስገባል መኪና እውነታቸውን ነው መኖር ተቸግረዋል። ይሄ እንዳላስብ መኪና እንድናስገባ ደግሞ ዲዩቲ ፍሪ ተቀደም ማለት አስር ሰው ሊሆን ይችላል ያሰውዬ። ስንነጋገር ግን በወልን ነው ጉዳዩ። እኔ በህይወት እያለው መምህራን 70-80% መኪናቸውን ነርተው ሃይስኩል ብር ላይ አቁመው ሲያስተምሩ ከማየት በላይ ለኔ ደስታ የለም። ይሄን ለማየት ብታደር ከምንም በላይ የሚፈለገው ጉዳይ ነው። ይሄን ለማድረግ ግን ምን እየሰራን እንደሆነ ውስጥ ውስጡ እናሳላችሁና እነዚያ ጉዳይ ሲመለሱ ነው ምላሽ እያገኘ የሚሄደው። ትናንትና ወዲያ ገደማ ነጋዴዎች ጋር ውይይት ነበረኝ። ዘሆል ነጋዴ ያነሳው ልክ እናንተ ደሞዝ እንዳላችሁት ግብር ቀንስልን። ዘሆል እዚያ ግብር ቀንስልን እዚህ ደሞዝ ጨምርልን። አንድ አገር ነው። ግብር ይሰበሰባል፣ ከሱ ይጨመራል። ካልተሰበሰበ አይጨመርም። ከየት ይመጣል? ሀሳቡ ግልጽ ነው። እነዚህን ጉዳዮች ከሌሎች ዘርፎች ጋር ደምረን ብናይ፣ በፖሊሲ በስትራቴጂ በእቅድ ብናይ ነው የሚሻለው። ፒስ ሚል በሆነ መንገድ እየተናገርን ብንሄድ ከሆነ ጊዜ በኋላ መታችሁ ባለፈው ግብር ቀንስ ብለን ነበር፣ ነፃ ህክምና ብለን ነበር፣ አልመለስከውም እንዳትሉኝ የሚሻለው ይዣቸው አለው በማዕቀፍ እንያቸው እንደ ሀገር። ነገር ግን ደሞዝ በሚመለከት ሁለት ሺዎች አሉ። አንደኛው በዚህ ዓመት በያዝነው ዓመት አመት መጠነኛ ደሞዝ እንጨምር ሲባል ምን ያክል ነው ኮስት የሚያደርገን እንደ ሀገር ስለሆነ የሚጨምረው ሰባ ሰባ አምስት ሰማኒያ በሚል በኦፕሽን ቀረበ። የሚጨመረው ደሞዝ እንደምታውቁት በስኬል ለምሳሌ 30 ሺህ ማገኝ ከሆነ 10% ሲባል በስኬል ልክ እንዲጨምር ታች ያለው ደግሞ በሚያገኘው ልክ እንዲጨምር የሚል ካብኔ ቀረበ እና ግማሹ ካብኔ አባላት ተቃወሙ። ትክክል አይደለም ችግር የሁሉ ነው። ታች ግን ይብሳል። 2000 ብር 1000 ብር እየበሉ ቤተሰብ የሚያስተዳድሩ ሰዎች ስላሉ በስመ የደሞዝ ክፍያ ሃይራርኪያ በሆነ የሚከፈለው መንገድ ከሄድን ታች ስለሚጎዳ ከኛ ከሚኒስትሮቹ ወይም ከፍተኛ ተከፋይ ከሆኑት ይቀንስና ታች እናስፋዋል። ታች ዝቅተኛ የመንግስት ተከፋይ 1700 አካባቢ ነበር። 300% ጨምረን 4800 ገባ። ይሄ በሚሆንበት ሰዓት 775 80 የነበረው አጠቃላይ ሀገራዊ ጭማሬ 91 ቢሊዮን ይገባል ተባለ። ፐርሰንቴጅ ስላደገ ይሁን ይግባ። ታች ያለው ከሚራት ላይ ያለው ይቆያል። ለሁሉም ብናደርግ ጥሩ ነበር። ለሁሉም ካልቻልን ግን ሞ የተጎዳውን ብንደግፍ ይሻላል ነው ሀሳቡ የነበረው ይሄን የሚጠላ መምህር ያለ አይመስለኝም። ይሄ ተከፋይ ነው የማይከፈላቸው ደግሞ አሉ። ደሞዝ የማይከፈላቸው ለምሳሌ አስሯ አደር አለ መድኃኒት አለ ሴፍቲ ኔት አለ 340 350 ቢሊዮን ብር ኢትዮጵያ ደጉማለች በዚህ አመት በአንድ በኩል ደሞዝ በሌላው በኩል ነዳጅ ማዳበሪያ መድኃኒት ሴፍቲ ኔት ድጎማዎች ደግሞ 350 ቢሊዮን ወስደዋል። ያን እንዳለ ወስደን ደሞዝ ብናደርገው እናንተ ደስ ይላቸዋል፣ አርሶ አደር ይከፋዋል። አርሶ አደር ከከፋው ግን ዋጋ የለውም። የእናንተ እንዳልገባ ማለት ነው። እንዳለ ወስደን ለኛ ሰራተኞች ብንከፍል ደሞዝ ከፍ ይላል፣ ግን በታክሲ ምክንያት የሚሰቃዩ ሰዎች፣ ነዳጅ ካልደጎመን መንቀሳቀስ የማይችሉ ሰዎች አሉ። ምን አለ ታዲያኛ 91 ቢሊዮን ለኛ ሰራተኞች፣ ሶስት መቶ ደግሞ ለመላው የኢትዮጵያ። እዛ ውስጥ እነሱም ይጠቀማል። የህክምና መድኃኒት ሰብስዳይ ሲደረግ ለእናንተም ለኔ ጭምር ነው የሚደረገው። ነዳጅ ሲደረግ ለኔ ለእናንተም ይደረጋል። ማዳበሪያ ሲደረግ ለኔ ለእናንተም ይደረገው። በቀጥታ ባንቆጥረውም በተዘዋዋሪ ማለት ነው። ጥያቄያችሁ ግን አንደኛ ለጅትሜት ነው፣ ሁለተኛ ደግሞ ብዙዎቻችሁ የምታነሱት ለፖለቲካ ለቅንጦት ሳይሆን የሰርቫይቫል ጉዳይ አድርጋችሁ ነው። አጣጥመን ለመሄድ ማክሲመም እንሰራለን። ደሞዛውን ብንጨምር ለምሳሌ ለመምህራን ስፔሻል አድርገን 30 40% ብንጨምር አሁን ከሚያገኘው ብለን ብንጨምር ችግሩ ይፈታል ወይ? አይፈታም። የእናንተ ችግር በደሞዝ ጭማሪ ብቻ የሚመለስ ጉዳይ አይደለም፣ አይደለም። ሰውየው አንድ ቁና ገብስ ይዞ ሙያተኛ ጋይዳል ሙያተኛ ጋሄድ እና ይኸውልህ፣ አንድ ቁና ገብስ አለኝ። ከዚህ ውስጥ ለዳቦ ለገንፎ እህል፣ ለቆሎ ለጠላ እህል ስለምፈልግ ይህንን በዚህ መልክ አስተናር ተ ስጠኝ ይለዋል። አንድ ቁና ነው። ዳቦ አለ፣ ቆሎ አለ፣ የገንፎ እህል አለ፣ የጠላ እህል አለ። ፍላጎቱ ብዙ ነው። እና ሙያተኛው ወይ ፍላጎትህን ቀንስ ወይ ገብሱን ጨምር፣ አለው። ያለኝ ይሄ ነው። እንዴት አልጌ ልጨምር ሲለው ሁለት ምርጫ አለ። አንደኛው ምርጫ አሁን ያለ አንድ ቁና ስለሆነ ለዳቦ ብቻ ወይም ለገንፎ ብቻ ላዘጋጅልህ። የለም የዳቦም የገንፎ ፈልጋለሁ ካከ ደሞ አትብል። አሁን ያዘውና ዘንድሮ ዝራውና በሚቀጥለው አምስት ስድስት ቁና ሲሆንልህ ያኔ ይዘው ሆና አለው፣ ይባላል። እናንተ ግን እንደ አዋቂ እንደ ልባም ሰው ማሰብ ያለባችሁ ጉዳይ ገበታ ላይ ያለው ሶስት እንጀራ ከሆነ እኛ አስር ሰዎች ከሆነ እዚሁ ገበታ ላይ ያለውን እንጀራ መምንሻማው ምን? ሶስቷን ለአስር ልባም ሰዎች ለትውልድ የሚያስቡ ሰዎች በተለይ መምህራን ሲሆኑ ማሰብ ያለባቸው እንዴት ገበታው ላይ ያለውን ማድ አምስት፣ ስድስት፣ ሰባት፣ አስር እናድርገው። ገበታውን እናስፋው እንጂ ያለችውን ብንሻማ እሷን ብንቀራመት እኛም በደህነት ልጆቻችንም ከዛ የባሰ ደህነት ይጠበቃቸዋል። ገበታ ማስፋት በምርት ነው ይመጣው፣ በከንቶ ይመጣው እሱ ላይ አብረን አብረን መስራት ይኖርብናል። የመጀመሪያው ማዕቀፍ ምንድን ነው? አጠቃላይ በሀገር እንየው። ነፃ ነፃ ነፃ ነፃ ጉዳይ ለእናንተ ብቻ አይሆንም። በሀገር ማቀፍ እናያለን። የትምህርት ኮሚሽን ተባለው መከራ እየበላን ያለን ነው ተቋም ሪፎርም ለማድረግ ነው። ብዙ አይነት ሰው ነው ያለው እና ሌላ በሽታ ከምንጨምር ባሉን ተቋሞች ውስጥ ስራችን አዘምነን፣ የመምህራን ጥያቄ ደግሞ እንደዚህ መነጋገር እስከቻልን ድረስ የማናውቀው ጉዳይ አይደለም፣ እየፈታን ብንሄድ ነው የሚሻለው በሚል ማዕቀፍ ውስጥ ብናየው፣ እዚያ የቀሩት እሳ ሁለተኛው ማዕቀፍ አሰራራችን፣ ህጋችን፣ እስትራቴጂያችን እንፈትሽ። ትናንት በነበረን እውቀት፣ በነበረ አንደርስታንድንግ የሰራናቸው ጉዳዮች ያጎደሉት ጉዳይ ካለ እንፈትሽ። ለምሳሌ ከፖሊሲ ጋር አያይዞ ወንድም ያነሳቸው ጉዳዮች ባለፈው ታስታውሱ ከሆነ አማርኛ እንደ ሰብጀክት ለማትሪክ ይቀርብ ነበር። ታውቃላችሁ ይሄ ለአማርኛ ቋንቋ ተናጋሪዎች የሚያዳላ ነው። ሌሎች ከአማርኛ ውጭ ቋንቋ የሚናገሩ ሰዎች ተጎድተዋል ተብሎ ነው የቀረው። ጭቅጭቆ የነበረው እንደዛ ነው። አሁን ደግሞ ኦሮምኛና አማርኛ ማትሪክ ብናስገባ ወላይታ ተጎዳው አይልም ወይ? ትግራዋይ ተጎዳው አይልም ወይ ሶማሌ አይልም ወይ? አፋር አይልም ወይ? ሁሉንስ እንችላለን ወይ? እንዴት ስናጣጥመው ማሰብ ይፈልጋል። ምክንያቱም ለሁሉ አክሽን ከሌላው ግን ጥያቄ አለ። አሁን በቅንነት ነው ወንድሜ ያነሳው፣ ገብቶኛል። ምንም ችግር የለበት ማሳቡ ጥሩ ነው። ይሄን ግን ይሁን ብንል እዚሁ ጋር ነው ያለው። ሶማሌ ወንድማችን እኛስ ይላል። ወደዛ የገባን ስንሄድ ዳይቨርሲፋይድ ቋንቋ ስላለን ያዋጣናል ወይ? አንድ ቋንቋዎቹ ደግሞ እንዳይሞቱና አገር በቀል ቋንቋዎች እያደጉ ደግሞ እንዲሄዱ እንዴት እንስራበት፣ የእሱን ኮንሰል ለመመለስ ይሄ መፈተሽ ይፈልጋል። ዝም ብዬ አውትራይት የምናገር ጉዳይ አይደለም። በደንብ ማየት አለበት። ከመምህራን ሙያ ብቃት ጋር ስልጠና ጋር ከትምህርት ፍኖተካርታችን ጋር ስትራቴጂያችን ጋር ያነሳቸው ጉዳዮች ፍተሻ ይፈልጋሉ። መዋጮ መዋጮ እናንተ ሳታቁ ከደሞዛችሁ በቀጥታ የሚቆረጥ ከሆነ ስህተት ሳይሆን ወንጀል ላይ ትክክል አይደለም። እናንተን ሳያማክሩ መቁረጥ ማንም ሰው አይችልም። ደሞዝ እኮ የግል ሀብታችሁ ነው። አማክራችሁ እናዋጣ ካላችሁ ብቻ ነው የሚደረገው። መዋጮ ግን ያስፈልጋል አያስፈልግም ያላችሁ እንደሆነ ምርጫ እናንተ ነው፣ ግዴታ አይደለም። እኔ በመዋጮ ነው ይሄን ግቢ የሰራሁት። ትናንት ሳይንስ ሙዚየም የሰራሁት በጣም አብዛኛው ነገር እንደዛ ነው። እንኳን እናንተ የውጭ ሰው ያዋጣ ስለሆነ፣ ለምን ያለን ሪሶርስ ውስን ነው። ተሻምተን ካላመጣን በቀር ስራ አንሰራም። ወንጪ ጎርጎራ ሃላላ ኬላ ጨበራ ምናምን ይባሉ ሙሉ መዋጮ ነው እሱ ሁሉ ይቀራል ማለት ነው። መዋጮ ግን አምነን ፈቅደን ወደን በአቅማችን ልክ የምናደርገው እንጂ በጅምላ የሚቆረጥ መሆን የለበትም እንፈትሻለን ይህንን ጉዳይ እንፈትሻለን የፖሊሲ ውይይት ላይ መምህራን እንዲሳተፉ እንፈትሻለን ይህ በሚመለከታቸው ጉዳይ ላይ ለማወያየት ዝግ ነበር ወይ እስካሁን ያለው ሁኔታ ከነበረስ እንዴት እናሻሽለው ብለ እንፈትሻለን ግን ማወቅ ያለባቸው ነገር ህግ አውጪ ህግ ተጓሚ ህግ አስፈጻሚ የሚባል ተቋማት አሉ እዚህ ውስጥ አትሻሙ እናንተ ቦታችሁ ውስጥ አይደለም ያን አዋጅ እኔ እጄን ሳላወጣ ጸደቀ እንዳትሉ አዋጅ አጽዳቂ ባለቤት ስላለ እሱ ያጽድቅ። እኔ ግን ለምን አልወያይበትም? ለምን አልመክርበትም? ሀሳብ አለኝ ስትሉ እንፈትሽ፣ እንዴት እናርገን እንደምንችል ን ያን ፕላትፎርም እንደምንፈጥር እኔ አሁን ቴክኖሎጂ ስላለ ቨርቹዋሊ ማድረግ ይቻላል። ችግር አይደለም። ብዙ ሀሳቦቻቹ ጠቃሚ ስለሚሆን አሰራራችንም ፈትሸን ህጋችንም ፈትሸን የጎደለ ካለ እየሞላን እንሂድ። ማህበራዊ ጉዳይ ላይ፣ የትምህርት ፖሊሲ ላይ በእንደዚህ አይነት ጉዳይ መፈተሽ ያለባቸው ህጉን አሰራሩን፣ ስትራቴጂውን አይተን የማይጣረሱ ጉዳዮች ከሆኑ የምናያቸው። ይህ የሚጨምረው የትምህርት ቋንቋ ብቻ ሳይሆን ትምህርት የምንሰጥበትን መንገድ እንጨምርም። ለምሳሌ ጃፓን እስከ አስር ዓመቱ ድረስ ተማሪ ፈተና የሚባል ነገር የለም። ኤክስ እና ራይት የሚባል ነገር የለም። ጀጅመንት የለም፣ ሟለ ሕፃናት። ከዛ ደግሞ ቢያንስ ከአንድ 1 እስከ አራት ሲማር ፈተና ተፈትኖ ራይት ኤክስ አይደረግም። የጃፓኖች ዋነኛ ዓላማ አንድ ሰው የሚሰራበት ዋናው እድሜ ይሄ ዕድሜ ነው። ከዛ በኋላ ብዙ መረጃ እየጨመረ ይሄዳል እንጂ ፋውንዴሽኑ እዚህ ጋር ነው ያለው። እዚህ ጋር መማር ያለበት አንደኛ ቲም ወርክ፣ ከጓደኞቹ ጋር በጋራ መስራት፣ መደማመጥ፣ መተጋገዝ፣ ተፈጥሮን ማድነቅ፣ ኃላፊነት መውሰድ ነው ማስተማር ያለብን ብለው አልጋ ያስነጥፏቸዋል። ሽንት ቤት ያጸዳሉ። ግቢያ ያጸዳሉ። አበባ በሆነ በሆነ ሰበብ አበባ ቆርጠው አንዱ ጓደኛ ለአንዱ ጓደኛ ይሰጣል። አቲቲዩድ ላይ ይሰራሉ። እና ጃፓኖች መጀመሪያ ነው መሰራት ያለበት ኤርሊ ቻይልድሁድ ላይ ስራ ያስፈልጋል። እዛ ያልተገነባ ሰው ብላሽ ነው ብለው ያምናሉ። ምን እንማራለን ከዚህ አሁን? ኑ ዛሬ እንጀምራላችሁ ግን መፈተሻለሁ። እንፈትሽ፣ የሚያዋጣን ከሆነ እኛ ምን አደረግን እንደተባለው ከሰላሳ ሺህ በላይ ሟለ ህጻናት ገንብተናል። ባለፉት አምስት ስድስት ዓመታት ከ30 ሺህ በላይ በዚያ ምክንያት መምህራን የቀጠርነው ለምን ልጆች ቤት ከሚውሉ ጓደኞቻቸው ጋር ቋንቋ እየተናገሩ ስጠኝ አትስጠኝ እየተባባሉ ለአንደኛ ክፍል ቢዘጋጁ ይሻላል። እንደዚያ ካልሆነ ሆነ ውሎ አድሮ የተሻለ ብቃት ያለው ሰው አናገኝም በሚል ሳሉ ለምሳሌ ትምህርት በጀት ቢጨምር በጀት ችግር አለ። ሁለት ሶስቱ አንስታችኋል። አንድ ዩኒቨርሲቲ ያለው በጀት ከራሱ ከትምህርት ሚኒስቴር ይበልጣል። ከራሱ ከትምህርት ሚኒስቴር ቢሊየን እኮ ነው የሚመደበው። ጓዶች አታውቁም እንዴ? ምን ያደርጋ ዩኒቨርሲቲ? ስታዲየም፣ ሆቴል፣ አጥር። ለዚህ እኮ ዩኒቨርሲቲ ይቁም ያልነው። ዩኒቨርሲቲ ማለት የኮንዶሚኒየም ግንባታ ማህበር ማለት አይደለም። ለምሳሌ ጅማ ዩኒቨርሲቲ ጤና ላይ የሚሰራ ከሆነ ይሁን፣ ሆስፒታል ይገንባ። ሌላ ደግሞ ያለው አዳማ ዩኒቨርሲቲ ሳይንስ ላይ ከሆነ የሳይንስ ላይ ይገንባ። ፋሽን እኮ ነው ሁሉም ሆስፒታል፣ ፋሽን አይደለም ይጥቀመው አይጥቀመው ሁሉ ስታዲየም ሁሉ የሆነ አጥር ታላስ ይመስል ይሄ ሁሉ ብር ይወጣበታል። እያንዳንዱ ዩኒቨርሲቲ የሚወስደው ገንዘብ ብትደምሩት የትኛውም ተቋም ኢትዮጵያ ውስጥ ያን የሚያክል በጀት የሚወስድ የለም። በተነቀራቲው ጉዳዩ በድምር ነው ማየት ያለባቸው። ከኛ ቋት ሲወጣ የምናሰላው በዛ መንገድ ነው። ሁለተኛ ሃይ ስኩል አግዙ ደግፎ የተባለው በቀነ ተምሳሌት እንደሚያነሳው እውነቱም ነው። መታገዝ የሚፈልጉ ክልሎች አሉ። በአየር ጸባይ ምክንያት በስራ ባህል ምክንያት ብዙ የማይተጉ ክልሎች አሉ። ማገዝ አለብን። ግን ደግሞ እንደሚ ማወቅ ያለብን ነገር ፌዴራሊዝም የሚባል ስርዓት ኢትዮጵያ ውስጥ ይኑር ያስፈልጋል ብለን ካመን ካመን ሃይ ስኩል ማስተዳደር የእያንዳንዱ ዞን እና ክልል ስራ መሆኑ ማመን አለብን። ሃይ ስኩል ሲበላሽ የፌዴራል ስርዓቱ ግን ፌዴራሊዝም አብሮ አይሄድም። ይሄ ሃይ ስኩል መገንባት፣ የሃይስኩል መምህር መቅጠር፣ የሃይስኩል ደሞዝ መክፈል፣ የሃይስኩል መምህር ቤት ቦታ መስጠት የእያንዳንዱ ክልል ስራ ነው። ያን እንሻል ስንል ፌዴራል ስርዓቱን ስለምናፈር ሰው ሌላ ለመኮንሲኩዌንስ ያመጣል ማለት ነው። እናንተ ሁሉም ስለምታውቁ እንደራችሁ የእውቀት ጋን ስለሆናችሁ በዚህኛው ያለው አደጋ፣ በዚህኛው ያለው ጠቀሜታ ለማመዛዘን አትቸገሩ። በዚያ ስፕሪት ነው ማየት ያለብን። በጀት የተቀነሰ አይደለም። አሰራር አሰራር ዩኒቨርሲቲ አካባቢ ያሉ ሰዎች እዚህም ካላችሁ፣ እኔ ካሁን ባየሁት ጥቂት ዩኒቨርሲቲ ካልሆነ በቀር አብዛኛው የሰፈር ልጅ ቀጥሮ የሰፈር ቲፎዞ አምጥቶ ፕሮጀክት ምናምን ኮሚሽን ብሎ ወንበሩን የሚያደላድል እንጂ ዩኒቨርሲቲ ግቢ እንኳን የሚያጸዳ ሰው አላየሁም። ግቢውን ተውት አገሩን እሱን ወደ ውስጥ መፈተሽ የሚጠቅም ይመስለኛል። ምን እያደረግኩ ነው እኔ ብሎ ማየት ጠቃሚ ይመስለኛል። ሶስተኛው ማዕቀፍ እኔና እናንተ እኛና እናንተ በጋራ ብንሰራባቸው በተናጠላለን በጋራ ብንሰራባቸው የሚሻል ጉዳዮች ደግሞ አሉ። ኃላፊነት መውሰድ አለብን። ለነገ ትውልድ ኢንቨስት ማድረግ አለብን። ተስማምተን የጋራ አሳይንመንት ካልሆነ በቃር በቀር በአንድ ወገን የማይሰራ አንደኛው ምን አልኩኝ፣ እንመልሳለን፣ እንፈትሻለን ሁለተኛው ምናልኩኝ ከየት ተቋማት ጋር ክሮስ ሲክራስ ስለሆኑ እዚያ ውስጥ እናያለን። አሁን ማነሳቸውንስ በጋራ እንሰራበታለን።